በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርትያኖስና መርቆሪዎስ በሰማዕትነት አረፉ። እሊህ ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነው ሁለተኛው ንጉስ ቆስጠንጤኖስ አባ ጳውሎስን በተጣላው ጊዜ ወደ አረማንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። እሊህ ቅዱሳን መርትያኖስና መርቆሪዎስ ግን የእረፍቱን ቀን ገድሉንም ጻፉ። አሪዮሳውያኑም ንጉስ ረገሙት። አንድ ክፉ ሰውም ወደ ንጉሱ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉሱም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው አዞ ገደላቸው። በዚያንም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞች ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። የአማረች ቤተ ክርስቲያንንም ሰርቶላቸው ስጋቸውን በውስጧ አኖረ። በዚህችም ቀን በዓልን አደረጉላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአባ መቅቢዮ ከዘጠኙ ቅዱሳን የአንዱ የአባ ይምዓታ፣ ዳግመኛም አባቱ ኖህ እግዚአብሔር የያፌትን አገር ያሰፉለት ብዙ የመረቀው ያፌት የአባቶቻችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አባ የማዕታ ጻድቅ ከተስዓቱ ቅዱሳን ቅዱሳን መርትያኖስ ወመርቆሪዎስ ሰማዕታት አባታችን ያፌት የኖህ ልጅ ወርሃዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ እንድራኒቆስና ሚስቶ ቅድስት አትናስያ፣ ቅድስት አመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማይት፣ ቅዱስ አባዲርና ቅድስት ኤራኢ። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ።